የማናየው የማናስተውላቸው እጅግ በርካታ ነገሮች አሉ በእኛይቱ ምድር በእኛይቱ ኢትዮጵያ። ምክንያቱም እምንኖረው ከላይ ነው፣ ውስጡ ውስጡን ወይም ደግሞ ዳር ዳሩን አናቅም። አስፋልት አስፋልቱን ከተማ ከተማውን ለሚጓዝ ሰው እንዲህ አይነት እውነት መስማት ከታመርም በላይ እንደሆነ አምናለሁኝ። ነገር ግን በአይኖቼ ያየዋቸው በጆሮዎቼ ሰምቼ የተደነቅኩና የተገረምኩባቸው በልቡናዬ መዝገብ የሚቆዩና የሚኖሩም በህሊናዬ ተመርምረው እጹብ እጹብ የተባሉ እጅግ ታምራትን ተመልክቻለሁኝ። ዓለማችን የተለያዩ ጉዳዮች ላይ አባዝታንና አደናግራ ብታኖረንም እንኳ እንዲህ አይነት ያልተገለጡ እውነትና እውቀቶች ጥበብና ሚስጥራቱን ሁሉ ስመለከት ምናለ ሁሉ ቢያቅና ቢረዳ ብዬም እመኛለሁኝ። በተለይ በተለይ በጥንታዊ ቦታዎች ላይ የሚደረጉ እውነቶችና ያልተነገሩና ያልተገለጹ ታምራት ይደንቁኛል፣ እጅግም አብስተው ይገርሙኛል። አቀርብላችሁ ለዛሬ አንድ ፕሮግራም አለም። ይህ ፕሮግራም ምንድን ነው ካላችሁኝ፣ አንድ የኛ ዘመን ብላቴና ነበረች። ስሟም መባጽዮን ይባል ነበር። መባጽዮን መላእክት እየመሩ ከቤቷ ወሰዷት እግዚአብሔር መርጧታትና ቤተሰቦቿ ሊድሯት ቀን ተቆርጦ ባለበት ጊዜና ሰዓት የእግዚአብሔር መልአክ የሰውራን አባቶች ረዳትነት በሌሊት ከቤቷ ይዘዋት ወጥተው እጅግ በሚገርምና በሚደንቅ የእግዚአብሔር ጥሪነት ወደ ደብረ ወገግ ይዘዋት ሄዱ። የ14 ዓመት ብላቴና በምን መንገድ እንደመጣች ሳታቀው የእግዚአብሔር መልአክ መርቷት እዚህ በደብረ ወገግ አካባቢ ባለው ምንጭ ስር ተገኘች። ከዛም አንድ እናታችን ማዋይ ሰበነ ማርያም የሚባሉ ሰው አግኝተዋት ወደ ገዳሙ አስጠግተዋት ከዛም የትላንቷ ታዳጊ የዛሬዋ ማሆይ መባ ጽዮን በመባል የእግዚአብሔር ምረትና የእግዚአብሔር ፍቅር ገዝቶላት ከዛም በኋላም በስውራን ዓለም ውስጥ የእግዚአብሔር ፍቃድ ሆኖላት በዛም ገብታ የተሰወሩ ጅግሪቅ ቀንና ንጹሐን የሆኑ አባቶችን በማነጋገር ከነርሱ መልእክት ይዛ ወደኛ ቀርባለችም። በርግጥ እናታችን እመባ ጽዮን በህይወተ ስጋ ይኑሩ አይኑሩ ባይታወቅም በመንፈስ እህታቸው በማሆይ እህተ ማርያም ይፍሩ ዘደብረ ወገግ ምክንያት ያዩትን፣ የተመለከቱትን፣ የሰሙትን ሁሉ ከአባቶች ወደ ልጆች ወደኛ ይተላለፍ ዘንድ ይዘውልን ቀርቧል። ይህንንም እኔ እያቀረብኩላችሁ እገኛለሁ። የዛሬው ደግሞ እጅግም የሚገርምና የሚደንቅ የእግዚአብሔር አጠራሩ ጽብ ድንቅ የሚያስብል አንድ እውነት ልትሰሙ ነው። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮች፣ ይህ ዳና ሚዲያ ነው። ዳና ሚዲያን ላይክ አርኩት፣ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። ሽሪ እያደረጋችሁ ለሰዎች እንዲደርስ አድርጉ። ቤተሰብ ኃላፊነታችሁን ተውጦላለሁኝ። ይህ ሚዲያ የማይዳስሰው እውነት፣ የማይገልጠው እውቀት፣ የማያየው እና የማይሄድበት የኢትዮጵያ ገዳማትና አድባራት ጥንታዊ ታሪካዊ ቦታዎች አይኖሩምና፣ ወደፊት ለምንሰራቸው ስራዎች የጋራ መተባበርና አንድሞን ያስፈልገናል። ላለሁም ወደ ፕሮግራማችን እናቅና። እኚህ አባት ቀኝ እጃቸው ከመዳፋቸው ጋር ተቆርጧል። አንድ አይናቸው ይጠፋ ስጋ በላያቸው ላይ ቀድሞውንም የተፈጠርም አይመስልም። ግን በጣም ጠንካራና ንቁ ሰው ናቸው። ከፊታቸው ላይ ያለው ወዝ በድሎት ያሉ ያስመስላቸዋል። ብሩህ ገጽታና ሩህሩህ አስተያየት አላቸው። የሚኖሩበት ታላላቅ ድንጋዮች መካከል ላይ ሲሆን እጅግ ግሩም በሆነ ትትናቸውና ተግባቦታቸው የሚታወቁ ሰው ናቸው። በአንድ በኩል ያለውን በጭራሮ ዘግተው ሰፋ ባለው በኩል ለስግደትና ለቁመት እንዲመች አድርገው አበጃጅተዋታል። ጣራው ለፀሐይም ለዝናብም መከላከያ የለውም። በቃ በዚህ ነው የሚኖሩት። እማሆይ ደርሰው እግራቸውን ስመው በረከታቸውን ተቀብለው ቆሙ። ልጄ ሆይ፣ የመጣሽበትን አውቀዋለሁ። ጌታዬ ቀድሞ በራእይ ነግሮኛል። የኔ የአጥውን አባትሽን ዜና ሰምተሽ አጥብቀሽ ትጸልይልኝ ዘንድ የእግዚአብሔር ፈቃድ ይሁን አሉ። ደግሞም ደግሞ በአለም ያሉ ወገኖችም እንደኔ ሰዋውሬ እንዳይሆኑ። እኔንም ያሳተው እንዳያስታቸው ለሰው ዘር ሁሉ እንድትጸልይላቸው ነው። እግዚአብሔር ጌቴ የኔን የአጠውን የአባትሽን ታሪክ እንድትሰም የፈቀደው አሉና፣ ከዛ ከደረቀ ሰውነታቸው ውስጥ ከምን ፈልቆ ከየትስ ተገንቶ እስኪያሰኝ ድረስ እንባቸውን እያወረዱ ታሪካቸውን ቀጠሉም። ይውልሽ ልጄ፣ እኔ ገበሬ ልጅ ነኝ። አባቴ ጎበዝ፣ ታታሪ የተመሰገነም ገበሬ ነው። እናቴ እኔም ብቻ ወልዳ ሌላ ልጅ ሳትወልድ በስድስት ዓመቴ ሞተችብኝ፣ ብለው በትውስታም እናታቸውን እያስታወሱ አዘኑ። የአባቴን ሐዘን አይተው ዘመድ አዝማድ ከሥራው ጋር ልጅም ማሳደግ ብቻ አይቻልም ብለው በስንት ውጦታም አባቴን ያገባ ዘንድ አጩለት። የእንጀራ እናቴ የገባች ሰሞን ለወራት ተንከባከበችኝ። አባቴ ዘመዶቹን ሁሉ ሲያዩኝና ሲመለከቱኝ ተደሰቱ። በዚህ አይነት ሁለት አመት እንደ ኖር የእንጀራ እናቴ ጸባይ ተቀየረ አሉ። ትናንትን በትውስታ ያስታወሱም በሁለት ነገር እኔና አባቴን ተበድለን ነበረ። ይልቁንም ታጣለንና ጸብን በመካከላችን ተፈጥር ነበረ። ትንቀንም ታዋረደንም ጀመረም አባቴ ግራ ተጋባም። ጥፋቱን ቢጠይቅ መልስ የለም መልስም አጣም። በዚህ እያዘን ሳለም አንድ ቀን ወደ እረኝነቴ ስሄድ ጅራፌን ረስቼ ኑሮ ብዙ ከሄድኩ በኋላም አስታውሸው ከብቶችን ለጓደኞች የሰጥቼ እየሮጥኩኝ ስመጣ የእንጀራ እናቴ አንድ ከማላቀው ሰው ጋር በሩን እንኳን ሳይዘጉ የአባቴ መኝታ ላይ ተኝተው ተመለከትኩኝ አሉ። በትውስታና በትዝታ ወደ ትላንትና ተስበው እጅግ ደነገጥኩኝ። በርር የወጣሁና ከአንዱ ቁጥቋጦ ስር አድፍጬ ስመለከት ሰውየው ሱሪውን እያጠበቀ ወጦ ግራና ቀኙን አይቶ እኔ ወዳለውበት አቅጣጫ መጦ በአጠገቤ ሳይመለከተኝ አልፎ ሄደም። አወቅሁትም፣ ሰውየውን ማን እንደሆነ አወቅሁትም። ተቃጠልኩኝ፣ ነደድኩም። በቃ ከዛን ቀን በኋላ በተለያየ ጊዜ እየተደበኩ በተደጋጋሚ አየኋቸውም። በአባቴ ላይ ግፍ እየሰሩ ትዳሩን ህይወቱና ቤቱን ሁሉ ይጫወቱበት ነበረም። ከዛ ቂም በቀል ጥላቻ በውስጥ የነገሰም። ያኔ እድሜ አስራ አራት ነበረ ይላሉ ኔ አረጋዊ አባትም። ይህንን ሁሉ ግን አባቴም አያውቅም፣ እኔም ትንፍሻ አላልኩም። አባቴ እንዲጎዳብኝ አልፈልግም። አባቴ የውሃና ምስኪን ጥሩ ሰውም ነበረም። በዚህ መሀል አባቴ የድንገት የሶስት ቀን በሽታ ጣልፎ ገደለው ብለው ቀጠሉ ከዛም በኋላ ማን አለባቸው ማንስ ያያቸውና ይመለከታቸዋል እኔም እንዳደርኩ አንድ ቀን ሳያዩ ጓሮ ቁጭ ብዬ ነበረም። ሰውዮ ይሄ ልጅ አስተያየቱ ፍጹም አላማረኝም ባልሽ ቢሞትም ልጁ ካለ ምንም አይነት ነፃነትና ሰላም አይሰማኝምና ወይን ለያይ ወይን እንዳባቱ በመርዝ እናሰናብተው ሲላት፣ እንጀራ እናቴን በጆሮዎች የሰማሁኝ ደነከትኩኝ፣ ፈራሁኝ፣ ተርበተበትኩኝ። ከመለያየቱ እሱን ጸጥ ማድረግ ይቻላል፣ እንደዛም ሳይሻል አይቀርም አለች እንጀራ እናቴም። አሃ ለካ አባቴንም እግዜር አልገደለውም! መልካም አልኩናም፣ ለበቀል ተነሳሳሁም። ሳስበው የነግበረውን ነገር ሁሉ ለመፈጸም ተነሳሁኝ፣ አስቤው በፍርሃት ሳላወላውል የነበርኩትን ነገር ዛሬ መፈጸም አለብኝ ብዬ ተነሳሁ። ልጄ ይላሉምባቸውን እያነቡ ታሪካቸውን ወደ ኋላ እያስታወሱ ለመሆ እየተናገሩም ሳልቀደም መቅደም ቀስ ብዬ ኮሽታ ሳላሰማ በገባሁበት ወጥቼ ሄድኩናም፣ ውጥኔን እንዴት ማሳካት እንዳለብኝ ሳስብ አንድ የሰፈር ሽማግሌ ሞተው የእንጀራ አባቴ ወደ ለቅሶ ሲሄድ አገኘሁት፣ አየሁትም። በቃ ተሳካ ብዬ በፍጥነት ወደ ቤት ሄጄ አልጋው ስርተኛ ሆኝ ቀኑ መሽቶም ስለነበር ቀብሩም ጠዋት በመሆኑ ተመልሳ እንጀራ እናቴ መጣችም። ለሰውየው ምራት ሰጥታ በልተው እንዳበቁ ልጁ ዛሬ የት ሄደ? አለም እያፋጠጠ እየጠየቀ የሞቱት የጓደኛ አባት ስለሆኑ ምናልባት እዛ ይሆናል አለች የእንጀራ እናቴም ብለው ቀጠሉ። በያ የተባባል ነውን ከነገ እንዳያልፍ አንቺ መድኃኒቱን እንደመጣ ከምግብ ጋር ስጭውና ወደ ገቢያ ሄድኩ ብለሽ ሂጂ። ስትመጭም ሞቶ አገኘሁት ብለሽ ጩሂ በማለት ሲናገር ሰማሁትም። ይህ ርኩሳይን ቢገል እኮ ገሎይ ነበረ ቢያስብና ቢያገኘኝ አይምረኝ አለናም። በዚህ ተስማምተው ተነስተው ተኙ። ከዛም እልም ያለ እንቅልፍ ሲወስዳቸው ከአልጋው ስር ቀስ ብዬ ወጣሁና፣ ስዬ ባያስኩት እሳት በሆነ መጥረቢያ ተቃቅፈው እንደተኙ ሁለቱንም አንገታቸውን ቁርጭ ወደ መሬት ጥዬ የአባቴን መሳሪያ ከትራስጌው አንስቼ ወጣሁኝ አሉም። ከበርካታ አስር ዓመታት በፊት የነበረውን ያደረጉትን ነገር ሁሉ እያስታወሱ በንባ ተመልተው አገራችን ጫካ ነውና፣ በዛ ላይ በልዩ ልዩ ነገር ከአገር ከቤታቸው ወጣው የሚኖሩ ሽፍቶች ካሉበት በቃ ከነሱ ጋር ተቀላቀልኩ። ከዛማ ያደቆነ ሰይጣን እንደሚባለው ነውርና ግፉን ቀጠልኩበት ከሽፍቶቹ ጋር ሁኜ ብዙ ነፍስንም አጠፋን። እንደው በጠቅላላው አውሬ አውሬ ከአውሬ የሚባስ ከአውሬ ሆንኩኝ ብሎ ይንፈቀፈቁ ጀመረም በተቀላቀለበት ሁኔታ በረጅሙ ተነፈሱና ቀጠሉም ከለታት አንድ ቀን እንዲሆነም ምግባችን እየተመናመነ የሚዘረፍም እየጠፋ ትንሽ ተከፍተን ሳለ ያው መቼም ስራ ነውና ሁላችንም የሚዘረፍም የሚታደንም የሚቀማም ካለ በተንተን ብለን በጫካው ተሰማራን። እኔ ምስራቁን አቅጣጫ ይዤ የሚታደን አውሬ እየተሽሎኮሎኩ ስፈልግ አንድ መነኩሴ እዛፍ ስር ቁመው በመቁጠሪያ ቀጭቀጭ እያደረጉ ካጠው ይጸልያሉ። ለጊዜ ደነገጥኩኝ በኋላ ግን እንደነዚህ ያሉ ሰዎች ብዙ ብር አያጡም በመጽሐፍም በኮረጆአቸውም የደባበቋት ገንዘብ አጠፋም ስለዚህ ቢሰጡኝ መልካም ካለዛ ግን በግድ ወስዳለሁ ካንገራገሩኝ ገድላችኋለሁ ብዬ በቀጥታ ወደሳቸው አመራሁኝ መነኩሴው ሲዊ ፈገግ አሉና ልጄ እንደምን ዋልክ አሉ በፍቅር እኔም ሳያቸው የሆነ ወኔ ከዳኝና ደህና ብዬ ያቀረቀርኩም፣ የእኔ ልጅ እስኪ ችንቅመስ ደክመሃል ርቦህም አል ብሎ ከቀሚስ ኪሳቸው ውስጥ የደረቀ ዳቤ ሰጡኝ። እኔም እውነትም እርቦ የነበርና ተቀብያቸው ከሳቸው ፈቀቅ ብዬ ጀርባዬን ሰጥቻቸው ያን ዳቤ እየቆረጠምኩ ሳለ ያከይ ሲያሳብ ይመጣ አሃ፣ እኚህ ሰው ብዙ ገንዘብ ይዘዋል ማለት ነው። ይህ ማባባያ እና ማደናገሪያ ነው። አዎ ድሀ ለመምሰል እንዲያደረጉ ብዬ አልቃቸውም። በቃ እኔንም አልለቃቸውም። ብዙ ገንዘብ ይዘዋል፣ ብዙ ገንዘብ ስለያዙ መውሰድ አለብኝ። እልጀመረ በልቦና መዝገብም አንዴ የበጀ ገብተዋል አልኩናም። ዘራፍ ወንዱ ብዬ ወኔን አጠራቅሜ ብነሳ እሳቸው ግን ከመቅጽበት ተሰወሩኝ። በጫካው እየተሯሯት ፈለግኳቸው፣ የሉም። ወይኔ ወይኔ አልኩ፣ ይበልህም ልኩ ተናነቀኝ። ድንገት ወደፊቴ ስመለከት ግን በሩቁ ቆመው ወደኔ ሲመለከቱና ሲያዩዋቸው ሩጨ ስደርስ የሉም ይሰወራሉ። ምን አይነት ታምር ነው? ምን አይነት መንፈስ ነው? አሁንም ከፊቴ ቀድመው ቆመው መለከታቸውና ሩጨ ስደርስ ይጠፉብኛል። ንዴት ብስጭትና ልክ ጨመረም። በዚህ አይነት እሳቸው ከፊቴ እኔ ከኋላ ስከተላቸው እዚህ በረሃ በምን አይነት መንፈስና በምን አይነት ታምር እንደመጣው ሳላቅ እዚህ ተገኘሁኝ። ከዛ ጠፋብኝ። ወዲህ ባይ ወዲህ ብመለከት ጥቅጥቅ ያለ ደን ወዴት እንደመጣው ወደዚህ ስማን እንዳደረሰኝ ሳልረዳና ሳላቅ ከጓደኞችም በምን መንገድ በየትኛው አቅጣጫ ልመለስ እያልኩ አስብ ጀመረ። እዛው እንዳለውም ጨለመም ብለው ቀጠሉም። እኩለ ሌሊት ሲሆን ይህ የምታየው ጫካ በሰዎች ነገር ግን በምድራዊ መልአኮች ተመላም የሚያዝ የሙት ዜማ፣ የአካባቢው መዓዛ በጠቅላላ ምድራዊ ገነት አድርገውታል። እኔ በዚሁ ተገርሜ ሳለ ከእንጀራ አባቴ ጀምሮ የገደልኳቸው ሰዎች መጥረቢያና ልዩ ልዩ የመግደያ መሳሪያ ይዘው በሉት በሉት ግደሉት እያሉ ከኋላ መጡብኝ። ወደፊት ወደፊት ወደፊት እጓዝ ጀመረም ወዴት ሊሄድ ላሉ ቆመና መንገድ ላይም ከፊት ወዳሉት ቅዱሳን አልሸሽ። እንደኔ ያለ ቆሻሻ እዛ ማን ያቀርባል? ዝም አልል ገዳዮች ሊደርሱብኝ ነው። ይህ የሰራሁት ክፉ መንፈስ ከኋላዬ እየተከተለ እጅግ መከራዬንና ስቃዬን አበዛብኝ። ያቆዘብዘይ ጀመረም እንግዲህ ልጄ ልገልጽልሽ በማልችለው ሁኔታ ተጨንቄ እያለ እኛ ምግብ የሰጡኝ አባት ከእነሱ መሀል እየሮጡ መጥተው አይዞ ልጄ፣ አይዞ፣ አይዞ፣ አይዞ ብለው ቀኝ እጅን ይዘው ወደፊት በረው ከእነርሱ ጋር አቀላቀሉኝና እየጸለዩልኝ በመስቀላቸው ሲያሳልሙኝ ያ ሁሉ ፍርሃቴ ከላይ ላይ ተገፎ ጠፋና ሲያሳድደኝ የነበረው ክፉ መንፈስ ሲርቅና ሲሸሽ ተሰማኝ። አባቴ አባቴ አልኳቸውም፣ አቤት አቤት ልጅ አሉኝ። በትትና የት ነው ያለሁት፣ የት ነው ያለሁት አልኳቸውም። እሳቸውም ሁሉን ነገሩኝ። በቃ ህይወቴ ተለወጠም። ኃጢአቴን ሁሉ ተናዘዝኩና ንሳ እንድገባ እግዚአብሔር መንፈስ ይገፋፋኝ ጀመረ። እኔም ንሳዬን ተቀብዬ ከእግዚአብሔር ጋር ለመኖር ወሰንኩኝ። ግን ለበደሌ ቅጣት ያስፈልገኝ ነበርና እዚህ በረሃ መኖሬ አባቴ የሰጡኝን ከባድ ንስሓ መጨረሴ አጢአቴንና በደሌን ያጠበልኝ መስሎ አልታይህም አለኝ። ከዛም ተነስቼ ያን እለት አባቴ እጀን ይዘው ወደዚህ ሲያመጡኝ ቢላዬንና ጠመንጃይን እዛው ጥየው ነበርና ስሄድ እዛው ላይ አገኘሁትም ቢላውን አንስቼ ሳየው ስለቱ እንዳለ ነው። አሁ ይህ ሰው የገደልኩበት እጄ መቆረጥ አለበት ብዬ በግራ እጄ ቢላውን ይዤ ቀኝ እጄን ቆረጥኩትና ያን ሁሉ ነገር አይቶ ለበቀል የዳረገኝንም አይኔንም አንዱን ወጋሁትና እዛው ወድቄ በመምራሴን ስቼ ወደኩኝ አሉ በስቃይ ስጮ እኛ አባት ደረሱና ሮጠው ወደ ጫካውን ገብተው የሆነ ቅጠል አሽተው ቁስሌ ላይ አድርገው ሲያበቁ ደሙ ከመቅዘበት ቆመልኝ። ከዛም ደግፈው እየመሩ ወደ በዓታቸው ወሰዱኝና ከፈጣሪ ጋር በእርሳቸውም ጸሎት በቅጠሉ ፈውስ አክመው አዳኑኝ። ነገር ግን ለምን እንዴት አረጋለ ልጄ፣ የእግዚአብሔር አዳኝነቱና የእግዚአብሔር መልካምነቱ፣ የእግዚአብሔር ይቅርባይነቱና የእግዚአብሔር ቸርነቱ በእኛ ኃጢአትና ብድልክ አይሰፈርም። እርሱ መሀሪና ቸር ነው። ንጻ ልቦና ንጻህ ሊና ከኃጢያትና ከበደል ያነጻናል፣ እንደ በረዶ ሐጭ ያስመስለናል። ልጅ ሆይ ለምን ይናረክ? ብሩህ ዘርብኝ። ከዛም ያ እርኩስ መስሎ የታየኝ እጄ ደም ያፈሰስኩበት የሰዎችን ህይወት የቀመውበት በክፋትና በተንኮል የኖርኩበትና ያኖረኝ የቀመውበት የነጠኩበት አንድ የቆረጥኩበት ኃይልና ብርታቴ ጥንካሬ ነው ብዬ የተማመንኩበት ያ እጅ ከወደቀ 25 ዓመቴ አለፈኝ። ይሄው አሁን እንደምታይ ነው። ልጅ ልጅ እንግዲህ የጎደፈው ታሪኬ ይሄውልሽ። አደራ ጸልዩልኝ፣ እግዚአብሔር ምሕረቱ በእኛ ላይ ይወርድ ዘንድ እባካችሁ ጸልዩልኝ፣ ይሉ ጀመረ። ይሄ ነው ታሪኬ፣ ይሄ ነው እኔ በበደልና በመከራ በስቃይና እጅግ በኃጢአተኛ መንገዶች ስመላለስ የኖርኩበት ማንነቴ ይህ። እግዚአብሔር ሲጠራ ልቦናን መክፈት ያስፈልጋል። በእግዚአብሔር መንገድ ለመሄድ ዛሬም አይረፍድም። ምን ያክል ኃጢአትና በደል ብንሠራ፣ በየትኛዎች ችግርና ስቃይ ውስጥ ብናልፍ፣ ግፍና መከራን በሰው ላይ ብናደርግና ብንፈጽም፣ የሰዎችን ነፍስ እንኳን እስከ ማጥፋት ብንደርስ የእግዚአብሔር ምረቱና የእግዚአብሔር ይቅር ባይነቱ በየደጃችን ነው። ሁሉም ይህንን ይወቅና ይረዳም። ከእኔ በላይ ኃጢአተኛ እና በደደኛ ከእኔ በላይ በተንኮልና በክፋት የኖረ ሰው፣ ሰዎችን በመግደልና ደም በማፍሰስ የሚደሰትና የሚረካ በቆሸሸ የህይወት ታሪክ የሚታወቅ እንደኔ ያለ የት አለና? እግዚአብሔር ግን ምረቱ ብዙ ነው፣ ጸጋው ብዙ ነው። ያደፈችን ኃጢአት እንደ በረዱ አንጽቶ ከእርሱ ጋር በቅፎ ያኖረናል በጸጋው እየመገበ በበላይት እያስጎበኘ መንገዱን እየመራ አሁን እሱን ተስፋ እያደረኩ እንድኖር የእግዚአብሔር ቸርነት ሆኖልኛል። ልጄ ምንም በኃጢአት ለሚኖሩ ሰዎች ነገር የለኝ በደላቸው ቢበዛባቸው፣ ኃጢአታቸው ቢከመርባቸው እግዚአብሔር ዛሬ ይጠራችኋል በልኝ። እግዚአብሔር ይፈልጋችኋል። እግዚአብሔር መቼም ቢሆን በእናንተ ተስፋ አይቆርጥም። በእኔ ተስፋ ያልቆረጠ እንደ በደሌ ብዛትና እንደ ኃጢአቴ ከምችት ያረሳኝና ያልተው ጌታ እናንተንም አይተዋችሁም እና ተመለሱ በይልኝ። እግዚአብሔር ይጠብቃችኋል። እግዚአብሔር ኑ ይላችኋል። እግዚአብሔር እቅፉን ከፍቶላችኋል። ወደ እግዚአብሔር መንገድ ዘላለማዊ ህይወትን ትመርጡ ዘንድ ልጆቼ አደራም አደራም አደራም አሉኒ አረጋዊ ሰውም ሰላም በመላው ዓለም የምትገኙ ውድ አድማጭ ተከታታዮቼ፣ የዳና ሚዲያ ተከታታዮች፣ ይህ እውነተኛ የሆነ በዘመናችን እየተፈጸመ ያለ ታሪክ ነው ማቀርብላችሁ። ይህ ለብዙዎቻችን የህይወት ትምህርት የሚሆን እውነተኛ ታሪክ ነው። እማሆይ ይህ ተማሪያም ሚፍሩ የበረሃው ምስጢር በሚለው ጽሁፋቸው ላይ አጋርተውን እኔም እንዲሁ እያቀረብኩላችሁ እገኛለሁ። በተለያየ አጋጣሚዎች በተለያዩ ቦታዎች እሄዳለሁ እጓዛለሁ። አንዳንድ ምርምር ስራዎችን እንሰራለሁ። በዚህም የማገኘውን ነገር እያካፈልኳችሁ አብረን ቀጥለናል። የፈለገ ጥበባት ሌላኛው ገጽ ዳና ሚዲያ ለሁሉም ተደራሽነቱ ለሁሉም ይሆን ዘንድ ቤተሰብ ኃላፊነታችሁን መወጣት አተርሶላለሁኝ። ዳና ሚዲያ፣ ዳና ለሁሉም፣ ዳና አሻራ፣ ዳና እውነት፣ ዳና እውቀት፣ ዳና ፍለጋ፣ ዳና አሰሳም ከትላንት የቀሩና የተረሱ ታሪኮች ያልተመረመሩ ሚስጥራዊና ታላላቅ የሆኑ የብራና ሊክታቦችም ድንቅ እውነቶቻችን የአባቶቻችን ታሪክና ታምር የሚያስብሉ እውነተኛ ታሪካዊ፣ ሃይማኖታዊ፣ ባህላዊ በእውቀት በጥበብ የተመሰረቱ ማንነቶቻችንን ወደዚህ በማምጣት ለአድማጭ ተከታዮች እንዲደርስ እያደረግን ነው። ላይክ ስታደርጉት፣ ሰብስክራይብ አድርጋቸው፣ የደወሉ ምልክቷን ደግሞ ስትጫኑ፣ በሀሳብ መስጫ ሳጥንም ሀሳቦቻችሁን ስትሰጡ ዳና ለሁሉም ይዳረሳል። በርካታ ሀሳቦች አሉን። ወደፊት በርካታ እቅዶች አሉን። የማንገልጠው፣ የማንመረምረው፣ የማናየው፣ የማንመለከተው ነገር አይኖረንም። በሰፊው እንገናኛለን። በሰፊው መድረክ፣ በሰፊ ስራ፣ በሰፊ እውቀት፣ በሰፊ እውነት፣ በሰፊ ድንቅ ጉዳዮች ላይ አብረን የምንሰራቸው ስራዎች ይኖራሉ። ኢትዮጵያና በኢትዮጵያ ቤተክርስቲያን ያለውን እውነተኛ ታሪክ ያለውን ዕውቀትና ጥበብ ምስጢርና ያልተደገሩ ታምራትን የምንገልጥበት ሚዲያ ነው። ቀጣዩን ክፍል ይዤላችሁ እስክ ቀርብ ድረስ ሰላምና ጤና በያላችሁበት ሰላም